የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ሴቶችን መደገፍ እንደሚገባ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ኮሚሽነር ባንቻምላክ ገብረ ማርያም ተናገሩ። የጎንደር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ በሴቶች የልማት ህብረት የተደራጁ ከ62ሺ በላይ ሴቶች ተጠቃሚ መሆናቸውን አስታውቋል። ዝርዝሩን ደስታካሳ ይነግረናል። ዓለም አቀፉ የሴቶች ቀን በጎንደር ከተማ በተለያዩ የስራ መስኮች ተሰማርተው ውጤታማ የሆኑ ሴቶችን ተግባር በመጎብኘት በመስክ ምልከታ ተከብረዋል። በምልከታው የአማራ ክልል ሲቪል ሰርቪስ እና ሰው ሀብት ኮሚሽን ኮሚሽነር ባንቻምላክ ገብረ ማርያምን ጨምሮ ሌሎች የክልልና የከተማዋ ከፍተኛ ሴት አመራሮች ተሳትፈዋል። በጉብኝቱ በተለያየ ልማት ስራ እየተሳተፉ የሚገኙ የሴት ማህበራትና ኢንተርፕራይዞች እየሰሩት ያለ ስራ የተጎበኘ ሲሆን በርትቶ በመስራታቸው ውጤታማ መሆናቸውን በልማት ስራ እየተሳተፉ የሚገኙ የከተማዋ ሴቶች ተናግረዋል። ዙፋኑ ሴን ተጠቃሚነታችን አሁን አዲስ ስለሆነ ብዙም እንትን አይደለም፣ ግን ወደፊት በጣም የተሻለ ህይወት ላይ እንገኛለን ብዬ ነው የማስበው። ማህበሩን በዚህ አቋም ነው ያለን። ትዝታ ተስፋ ሚኒሊክ እባላለሁ። እስከ ንብ ማነብ ጀምሮ ዶሮ እርባታ የጓሮ አትክልት ጀምሮ እስከ ንግድ ድረስ ደግሞ ሽንኩርት፣ ድንች ይዞ የሚነግዱ ነው። እንደዛ ነው የምናደርገው። እስከ ዳር ብርሃን እባላለሁ። በጣም በእንስሳት እርባታ ተጠቃሚ ነኝ። የተነሳሁት በአራት ላሞች ነው። በአሁኑ ሰዓት ለ12 ሰው የስራ እድል ፈጥሬ ያለው ላሞቹም ወደ ሰላሳ ሁለት ምናምን ደርሰዋል። በርትቶ በመስራት ውጤታማ ለመሆን ጥረት እያደረጉ እንደሚገኙ የነገሩን አስተያየት ሰጮቹ ሴትነት ማንኛውንም ስራ መስራት እንደሚቻል ተምሳሌት ነን ብለዋል። ሴት በቃ ኮሚትዱነን የሰራ ነው ስራውን ውጤታማ የሚሆንነ ለዛ ነው ሴትነት ከምንም ስራ አያግድም። ሴቶች 90 ፐርሰንት ራሳቸውን ይችላሉ ልጆችም አሉ፣ ልጆች እያሳደጉ ነው። እነዚህ ሴቶች ጠንክረው ከሰሩ የተሻለ ደረጃ ዘጠና ፐርሰንት አይደለም ከዛ በላይ የመስራት ፍላጎት ያለው ሴት ነው ያለው። ሴቶች በጣም ብዙ ነገር ለሁሉም ጉልበት ነን ሴቶች ቤት ላይ ድምቀት ነን። ሴት ልጅ እናትም ነች፣ እህትም ነች፣ ሁሉ ነገር ነች። በጎንደር ከተማ አስተዳደር ሴቶችን ተጠቃሚ ለማድረግ ያለሙ የልማት ስራዎች እየተሰሩ እንደሚገኙ ያስታወቁት ደግሞ የጎንደር ከተማ አስተዳደር ሴቶችና ህጻናት ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ ሙልቀን ብርሃኑ ናቸው። በከተማዋ ከ62 ሺህ በላይ ሴቶች በሴቶች የልማት ህብረት ተደራጅተው ተጠቃሚ መሆናቸውንም ኃላፊው አስታውቀዋል። እስካሁን በከተማችን አንድ ለ10 6255 አደረጃጀት ፈጥረናል። አንድ ለ30 ደግሞ 285 አደረጃጀቶች ተደራጅተዋል። በአጠቃላይ 62542 ሴቶች በሴቶች ልማት ህብረት ተደራጅተዋል። እነዚህ ሴቶች በጣም ውጤታማ ይሆናሉ፣ ሌሎች ሞዴል ይሆናሉ ብለን እያሰብን ከታች ወርደንም እያገዝን እየደገፍን እንገኛለን። ሴቶች በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች ቢሰማሩ ውጤታማ እንዲሆኑ በመስክ ምልከታቸው መታዘባቸውን የነገሩን የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብሬ የኋላ ከተማ አስተዳደሩ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን አስረድተዋል። የከተማችንን ሴቶች በኢኮኖሚ በማህበራዊና በፖለቲካዊ ተጠቃሚ ለማድረግ የመጀመሪያው ጉዳይ ሴቶች በራሳቸው አደረጃጀት ተደራጅተው እንዲመክሩ ማድረግ ሴቶችን ትኩረት ሰጥቶ ከማደራጀት ጀምሮ የሴቶችን ጥያቄ በእቅድ ከመመለስ ጀምሮ ገና እያንዳንዱ ተቋም እቅድ ሲያቅድ ምን ያክል ሴት ተጠቃሚ ያደርጋለሁ ብሎ እቅድ ከማቀድ ጀምሮ ሁሉም የወንዱም የሴቱም ድርሻ ነው ሊሆን የሚችለው። ከአዳራሽ በዓል ይልቅ የሴቶችን ኢኮኖሚ ተጠቃሚነት ለማረጋገጥ ሴቶችን መደገፍ እንደሚገባ የገለጹት የአማራ ክልል ሲቪል ሰርቪስና ሰው ሀብት ኮሚሽን ኮሚሽነር ባንቻምላክ ገብረማርያም በጎንደር ከተማ የተጀመሩና ሴቶችን ተጠቃሚ የሚያደርጉ ልማቶች የሴቶችን የመስራት አቅም ያሳየ ነው ብለዋል። ሴቶች ይችላሉ፣ እውነትም እንችላለን ጠንካሮች ነን የሚለውን ለማረጋገጥ የቻልኩበት ነው። በጥቅሉ ሴቶች በተደራጅተው የኢኮኖሚ ተጠቃሚነታቸውን የማህበራዊ ተሳትፏቸውና ተጠቃሚነታቸውን በተለይም ደግሞ በመልካም አስተዳደር እና በሰላም ጉዳይ ላይ መምከር፣ መነጋገር፣ መደራጀት በሀገርም በኩል ትልቅ አስተዋጽኦ አለው። በተለይም ደግሞ የራሳቸውን ከቤት ውስጥ ጀምሮ የመወሰን አቅማቸውን ሊያሳድግ የሚችልበት እንደሆነ ከነሱም ኢንተርቪው ስናደርጋቸው ለማረጋገጥ ይችለናል በተጨባጭም አይተናል። ሴቶች በኢኮኖሚ ተጠቃሚ እንዲሆኑና የፖለቲካ አቅማቸውን አሳድገው ወደ አመራርነት እንዲመጡ ለማድረግ በትኩረት እንደሚሰራም ተገልጿል።